ኢትዮጵያ አጠቃላይ ኢኮኖሚው እየተነቃቃ ይገኛል። የኤክስፖርት አቅማችንም አምና ከነበረው መቶ ፐርሰንት ጨምሯል። ግን ይህ ነገር ቀጣይነት እንዲኖረው መስራት የሚገቡ ስራዎች አሉ። በኤክስፖርት አሁን በኤዥ አጠቃላይ የተነቃቃ ውጤት እያመጡ ካሉ ሀገራት ግንባር ቀደም በሚባል ደረጃ የምትጠቀሰው ቬይትናም ናት። በዓመት እስከ 400 ቢሊዮን ዳላር የሚጠጋ ኤክስፖርት አላት። ኢንቨስትመንት የሳበችው ኢንቨስተሮች እዚህ አምርታ ወደ ብዙ ሀገር ትልካለች። ይህንን የኤክስፖርት ልምድ መቅሰም የሚጎሉ ነገሮች ማሟላት እና የነሱን ፓዝ ተከትሎ የኤክስፖርት አቅማችንን ማሳደግ በእጅጉ ያስፈልጋል። የጀመርናቸው ነገሮች አሉ፣ ግን ሳይዙ አነስ ያለ ስለሆነ እሱን ለማሳደግ ዋና ዓላማው እና እዚህ ሁቶ በሚባለው ፕሮቪንስ የኢንዱስትሪ ሲቲ ነው የሚባለው እና ያች በጣም ሰፊ የኢንዱስትሪ ከተማ ገንብተዋል። የተሟላ ኢንፍራስትራክቸር አላቸው። እኛ በመጠኑ አዳማ፣ ሀዋሳ፣ ኮምቦልቻ፣ ባህርዳር እንደሞከር ነው ነው፣ ግን በጣም ሰፊ ሲቲ አላቸው። እዚህ ውስጥ ካሉ የኢንዱስትሪያል ምርቶች አንዱ እና በጣም ዋናው ቶዮሶላር፣ ቶዮሶላር የጃፓን ኩባንያ ነው። እዚህ ቬትናም የሶላር ፓናሎች እያመረተ ወደ ብዙ ሀገራት ኤክስፖርት ያደርጋል። ክሊን ኤነርጂ ፖሊሲያችን ነው። እነዚያ ክሊን ኤነርጂ ግን ዳይቨርሲፋይ ሆኖ ካልሰፉ በቀር የኤነርጂ ፍላጎቶቻችን አናሟላ። የኤነርጂ ፍላጎታችን ካልተሟላ ደግሞ የምናስበው የተቀላጠፈ ኤክስፖርት እና ንግድ ስርዓት አይፈጠረም። ለዚያ ይህንንም ኩባንያ በቅርቡ ወደ ኢትዮጵያ ጋብዘን ነበር። የጀማመሯቸው ስራዎች አሉ። የዛሬው ጉብኝታችን ዋነኛ ዓላማ ሁለት ነገር ላይ የሚሰሩ ነው። አንደኛ በኢትዮጵያ ውስጥ በዚህ ደረጃ ኦቶሜትድ የሆነ ሮቦቲክስ የሆነ ከፍተኛ የማምረት አቅም ያለው ፕላንት ፈጥረው ፋብሪካ ተክለው ኤክስፖርት ማድረግ እንዲችሉ ነው፣ ሶላር ፓናሉ ማለት ነው። ሁለተኛው ግን ሶላሩን አምረተ መሸጥ ብቻ ሳይሆን የሶላር ኢነርጂ ኢትዮጵያ ውስጥ እንዲያመርቱ ማድረግ ነው። አሁን የዚህ ፋብሪካ ዋነኛ ስራ ሶላር ፓናል እያመረተ መሸጥ ነው። እሱም ጥሩ ነገር ነው። ግን ከዚያ ባሻገር የኢነርጂ ፍላጎት ስላለን ሶላር ፓናሉን ብቻ ሳይሆን ኢነርጂ ፕላንቱንም ሰርተው ተጨማሪ ኢነርጂ እንዲያመርጡን ለማድረግ ነው። እንግዲህ ዛሬ ዋነኛ አላማችን ከአጭር ጊዜ አንጻር ፋብሪካውን መትከል፣ ሶላሩን ማምረት ቀጥለን ደግሞ ሶላር ኢነርጂ ፕላንቱን ራሱ ኢትዮጵያ ውስጥ መፍጠር ነው። ቀጥለን ደግሞ ከተሳካና ሮ ማቴሪያል ኢትዮጵያ ውስጥ እንዳለ ስለሚገመት ኢንፑቶቹን እዛው እንዲያመርጡ ማድረግ ነው። ይህንን ካሳካን በጣም ብዙ ጠቀሜታ አለው። አንደኛ እንዳያችሁት እጅግ ዘመናዊ የሚባል ፋብሪካ ነው። አብዛኛው ነገር ሮቦቲክስ ነው። እንደዚህ አይነት እውቀት ኢትዮጵያ እንዲገባ እንፈልጋለን። ሁለተኛ ከኢምፕሎይመንት አንፃር ወጣት ኢንጂነሮችን እነሱ ጋር በማስገባት በማስተማር ይሄን እውቀት የእውቀት ሽግግር ማረጋገጥ እንፈልጋለን። ክሊነርጂም ያስፈልጋል፣ ኢንዱስትሪ ላይ ኢንቨስት ማድረግ የሚያስፈልጋል፣ እውቀቱ የሚያስፈልጋል። ይሄ ደግሞ ጊዜው አሁን ነው፣ ሀንት ለማድረግ ትክክለኛው የዓለም የንግድ ጨዋታ ለኢትዮጵያ መጣለት። አድቫንቴጅ መጠቀም ያለብን ጊዜ አሁን ነው። በንጽጽር ብዙ የሚገዙ ሀገራት ያስቀመጡት ታሪክ ላይ የእኛ ዝቅ ይላል። ከዚህ ሀገርም ዝቅ ይላል። ከብዙዎቹ ዝቅ ይላል። ና ያን አድቫንቴጅ ለመጠቀም እንደዚህ አቅም ያላቸውን ትላልቅ ኩባንያዎች እናነጋግራለን። እኛ የተሻለ ፖሊሲ ስላለን ዓለም ላይ ለመነገድ አስቻይ ሁኔታዎች ስላሉ መጥታችሁ አብረን ብንሰራ ትጠቀማላችሁ፣ እንጠቀማለን ብለን እንጋብዛቸዋለን። ዛሬ የተሳካልን ይመስላል። እንዲሁ እያልን ደግሞ ኢትዮጵያ መጥተው ፕላንት እንዲጠቅሉና እንዲሰሩ ይሄ ለሀገራችን በጣም በጣም ጠቃሚ ነው። የተነቃቃውን ኢኮኖሚ ሞር እንዲነቃቃና እንዲቀጥል የሚያደርግ ስለሆነ በዚሁ አግባብ እንሰራለን። ቬትናም ላይ የመጣንበት ዋነኛው ዓላማ በኤክስፖርት ያላቸውን አድቫንቴጅ በማየት እዚህ የምናናገራቸውን ኩባንያዎች በማናገር ወደ ሀገራችን ለመጋበዝ ነው። እንግዲህ አሁን ተሳክቶልናል ይቀጥላል የሚል ተስፋ ነው ያለው። አመሰግናለሁ።